ግን አቤልም ሆነ ብሩክ ሆነ እነኛ ልጆች በደንብ ነው የሚያቃጥሉኝ። እኔ አሁን በቀደም ረታም ምንድን ነው ያደረጉት ስቲል በዚህ ሁኔታ ውስጥ ራሱ ሆነው እነኚህ ልጆች ገና ሕፃን አለ በመሐላቸው ሊታረቁ ይችላሉ። ነገር ግን እነሱ ምን ያደረጉ ምግብ አልበላም አሞታል ብለው ለማስመሰል ለማስመሰል ማን ይሄ እንዴ? እርግዝና እኮ በጣም ይደክማል፣ በጣም በጣም ብዙ ቻሌንጅ አለው እኮ። ለምን እንደዚህ አይነት መንገድ እንደመረጠ አብርሃም ራሱ እኔ በጣም ነው ግራ የገባኝ። እኔ ለሱም ባይ እኔ በጣም ብዙ ጥያቄ አለኝ። ዛሬ ሩታ እርግዝና ላይ ስትሆን ነው እንዴ እንደዚህ የሚያሻፍደው? በነገራችን ላይ አብርሃም መታረቅ አይፈልግም ከጀምሩ ራሱ እሱ ምንድን ነው የተጠቀመው እሷ ሆን ብሎ እሷን የሚያቃጥላትን ተግባር እየፈጸመ ልጅቷን ወደ ፍቺ እንድትሄድ አደረጋት። ከዛ ማስመሰል ደግሞ በጣም ነው የሚችልበት። አቤት ማን ነው ይሄንን ኮርስ የሰጠው ግን? ቢስሚላ በጣም ነው የሚችልበት ማስመሰል። ሚስቱ ሄዳ በሁለት ቀን በሶስት ቀን ሳይሞላ መጣች። ቤት ይዘው ቤት ይዘዋት መጡ። ፓንት ለብሳ ይሄ ምን ማለት ነው? አሞታል ምግብ አልበላለ፣ ምናምን ቅብጥስ እያሉ እነሱ የተሰጣቸውን ሚሽን ይሰራሉ። ግን ሩታ በዚህ በዚህ ትዳር ላይ ብዙ ዋጋ ነው የከፈለችው። ቢገባው ኖሮ ማለት ነው። እነኚህ ደንቆሮ ደነዞች፣ እነሱ መቼ ማይነቁ እንቅልፍ ላይ ናቸው። እና ይቅርታ አድርጉልኝ ብዙ ብዙ ለፈለፍኩባችሁ እዚህ ጋ ማለት ነው። እናመሰግናለን እህታችን። ልጅቷ የማህበር ስለሆነች ሁሉም ስለሚጠቀምባት ማለት ነው። ሩታዬ ልልጅም እች ሴተኛ ዳሪ ማለት ነው የማህበር ናት፣ እና አንዱ ሲቀምሳት አንዱ ስለሚላት ለዛ ነው። እሺ እናቴ፣ ተረጋገ፣ ውሃ ጠጭ። ሰምተሻል

አካውንት ነው አይ

ዛራ ሳራ ነው። ዛራ ማሬ ዛሬ ቪዲዮ ለቀሽ፣ ለምን ትገላገለኝ? ማንች ሳራ አዎ፣ ልቀቅና ቪዲዮ ካለሽ ልቀቅና፣ እኛ የምንገላገል አንቺ ትገላገለሽ። ከኮመንት ቀድም የሆነ ቤት ላይ እየማለች ነበር። በእውነት የሆነ ቤትም እንደዚህ እየማለች ስታወራ ነበረ ኮመንት ላይ። እንዴ እስካሁን ኮ ቪዲዮ ለቀሽ ብትሆኚ ታገላገልሽ እንጂ መኛም ታገላገል ጉድ እኮ ነው እኛም እናስጨንቅሽ እነሱ ዛሬ ሰርግ ላይ ናቸው እያለች ቀንም የሆነ ቤት ስትኮምት አይ አንቺ ደግሞ ብዬ አይቼ ዝም አልኩኝ ሰርጉ ነው ነው ነው ነው